በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዛሬ የምናየው ባህረ ጥበባት ቅዱስ ያሬድ የደረሳቸው ድርሰቶች ከጾማት አንጻር ምን ይላሉ የሚለውን ና ባህረ ጥበባት ቅዱስ ያሬድ በጸጋ እግዚአብሔር ተጎብኝቶ ከሰማያውያን መላእክት አንደበት ሰምቶ ከሰማያዊ የዜማ ምንጭ ቀድቶ ወደ ምድር ያመጣልን አስደሳች የሆኑ የዜማ ድርሰቶች አምስት ናቸው። እነዚህም አንደኛ ድጓ፣ ሁለተኛ ምዕራፍ፣ ሶስተኛ ዝማሬ፣ አራተኛ መዋሲት እና አምስተኛ ቅዳሴ ናቸው። እነዚህም አምስቱ ጸዋቶ ዜማ በመባል ይታወቃሉ። ጸዋቶ ማለት ክፍሎች፣ መደቦችና ዘዎች ማለት ሲሆን አምስቱ ጸዋቶ ዜማ ማለት ደግሞ አምስት የዜማ ክፍሎች፣ መደቦች ወይም ምድቦችና ዘርፎች እንደማለት ነው። የመጀመሪያውን ድርሰት ማለትም መጽሐፈ ድጓን በተመለከተ በሌላው ጊዜ በስፋት እናየዋለን አሁን ለማየት የምንሞክረው መጽሐፈ ምዕራፍ የሚባለውን ነው ከላይ እንደተጠቀሰው ቅዱስ ያሬድ ከደረሳቸው ድርሰቶች ሁለተኛው ድርሰት ምዕራፍ በመባል ይታወቃል ይህም የምዕራፍ ድርሰት ሰፊ የሆነ የአደራረብ ዘይት ባህል ያፈጻጸም ስርዓት ያቀራረብ ስልት ያለው በመሆኑ ለብቻው ታፍፎ ተጠርዞ የሚገኝ ልዩ ድርሰት ነው ይህ የምዕራፍ ድርሰት ከድጓና ከጾመ ድጓ ጋር እየተዳረበ ከዝማሬና ከመዋሲት ድርሰት ጋር እየተገናዘበ የሚቀርብ ልዩ ጣይመ ዜማ ያለው ጣይመ ጸጋ ያለው ድንቅ እና ቅዱስ ድርሰት ነው። በመሰረቱ የቅዱስ ያሬድ ድርሰቶች እርስ በርሳቸው ይመጋገባሉ፣ ይቀባበላሉ። ይህ ማለት በመነሻ ሀሳብ በምስራዊ ግብ እንዲሁም በጥቅል መልእክትና በመሰረታዊ ትርጓሚያት መመጋገብና መቀራረብ ማለት ነው። ለምሳሌ በዓሉ የልደት ከሆነ ከነዚህ ድርሰቶች ልደትን የሚነካ ከሁሉም የዜማ መጽሐፍ ተወጣቶ ነው ለማህሌት የሚቀርበው። ስለዚህ ምዕራፍ በአመታዊም ሆነ በወርሃዊ በዓላት በማህሌት በምህላና በመሳሰሉ የምስጋና ስልቶች ውስጥ በየመሃሉ እንደጌጥ፣ እንደ ፈርጥ እየገባ የሚቀርብ ልዩ ጣዕም ያለው ድርሰት ነው። ውሃ ከጥሩ ነገር ከስሩ፣ እንዲሉ ምዕራፍ በውስጡ የያዘውን የምስጋና ዝርዝር ያቀራረቡን፣ ስርዓት የይት ባህሉን፣ ስልትና ዜማዊ ባህሉን ከመያየታችን በፊት ከስሙ ትርጉም ብንነሳ ወደፊትም ለምናያቸው ሀሳቦችና ትንታኔዎች በቂ መሰረት ይሆንልናል፣ መንገዱንም ይጠርግልናል። ስለዚህ ምዕራፍ የሚለው ቃል እንደየአገባቡ ዘርፈ ብዙ ትርጉም ሊኖረው እንደሚችል የምዕራፍ ድርሰትና ትርጉሙ በመጀመሪያ የቃሉን ስርወ ግንድ ጥንተ ሙላድ ስንመለከት ምራፍ ማለት አይረፈ ከድካም አረፈ ካለው ከግእዝ ግስ የወጣ ሲሆን ከድካመ ስጋ ማረፍን እፎይታና የስጋ እረፍት ለማግኘት ያመለክታል። ቅዱስ ያሬድ በድጓው አይረፈት ነፍሴ የምጻማ ዘረከበኒ በፍኖት በጎዳና ካገኘች ብርቱ ድካም ሰውነቴ አረፈች ብሎ እንደተናገረው ጌታችንም ኢየሱስ ክርስቶስ በቅዱስ ወንጌሉ ኖ ሀቤ ስሩሃን ወክቡዳ ነጾር ዋን አአርፈክሙ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ ብሎ በማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ እንደተናገረው የመጀመሪያው ትርጉም ከድካም ማረፍን ያስረዳል። ስለዚህ ምዕራፍ ማለት ከድካም ማረፊያ፣ ትንፋሽ መውሰጃ፣ ድካም ማስወገጃ፣ ማገገሚያ፣ ብርታት ማግኛ ማለት ነው። ይህም የምዕራፍ ድርሰት የስጋም የነፍስን ብርታት ማግኛ፣ የስጋ መጠገኛ፣ የነፍስ መዳኛ፣ ፈጣሪን መማፀኛ፣ መለኮታዊ ኃይል መቀበያ መንግስተ ሰማያት። በሌላ በኩል በሁለተኛ ደረጃ የምዕራፍን ትርጉም ስንመለከት አይረፈ፣ አረፈ፣ አሸለበ፣ አንቀላፋ፣ ከዚህ አለም ኖሮ እስከ መጨረሻው ተሰናበተ፣ በሞት ተወሰደ፣ ከዚህ ጎስቋላ አለም ተገላገለ ካለው ግስ የተገኘ ነው። ለምሳሌ ብንመለከት የታሳስ አንድ ቀን ስንክሳር በዛሬው ዕለት የእስክንድሪያ ሀገር ሊቀጳጳሳት አባ አትናቴዎስ አረፈ ይላል። ይህም ማለት ከዚህ ዓለም በሞት ተለየ፣ አንቀላፋ ማለቱ ነው። በዚህ መልኩ የጻድቃን፣ የሰማይታት የነቢያት፣ የሐዋርያት፣ የደናግል፣ የመነኮሳት በአጠቃላይ የደጋጎች ሞት እረፍት፣ እንቅፍ ተብሎ ይጠራል። ስለዚህም የቤተ ክርስቲያን ስንክሳር ለቅዱሳን ሞት ሲዘግብ ስለ ቅዱሳን ሞት ሲዘግብ ወበዛቲ ለታይረፈ አባ እገዴ እያለ ነው። ምክንያቱም ክቡር ሞቱ ለጻድቅ ይላልና የጻድቅ ሞቱ ክቡር ነው እንዲል ሞታቸው እረፍታቸው፣ እረፍታቸው ሞታቸው ስለሆነ ነው። ሐዋርያው ቅዱስ ጳውሎስ ከዚህ ዓለም ተለይቼ ልሄድ፣ ከክርስቶስ ጋር ልኖር እፈልጋለሁ ብሎ በፊልጵስዩስ ምዕራፍ አንድ ቁጥር ሦስት ላይ ተናግሯል። የቅዱሳን ሞታቸው ወደ እረፍት ዓለም የሚሄዱበት ጎዳናቸው ማለት ነው። ስለዚህ ምዕራፍ ማለት መሄጃ፣ መሰናበቻ፣ መሸኛ፣ የዘላለማዊ እረፍት ማግኛ የስጋ ኑሮ መመዝጊያ፣ መደምደሚያ ማለት ነው። ይህም ድርሰት ከዚህ ዓለም መኞት ከምድራዊት ፍላጎት ከስጋ ፍትወት አሰናብቶ ወዲያኛውን ዓለም ለሰማያዊ ኑሮ ስለሚያዘጋጅ ምዕራፍ ተሰኝቷል። ሶስተኛውን የምዕራፍ ትርጉም ስንመለከት አይረፈ ከአይነ ሞት ተሰወረ ከነሥጋው አረገ የሚል ትርጉም ሊሰጥ ይችላል። ባህረ ጥበባት ቅዱስ ያሬድ የጻድቁን ያቡነ አረጋዊ ከዚህ ዓለም መሰወርን ወይም እርገትን እረፍት ሲል ይገልጠዋል። ተመይጠ መንገለ ምስራቅ አተበ ገጾ በስማአ ወወልድ መንፈስ ቅዱስ ኖመን ዘያን ቃዱ ሰማይ ወተቀበለው ሰራዊተ መላእክት ዋብእው ኢየሩሳሌም ሰማያዊ አይረፍ በግብሮ ስባት ይላል። ወደ ምስራቅ ተመለከተ። በአብ በወል በመንፈስ ቅዱስም ፊቱን አማተበ። ወደ ሰማይ አንጋጦ አንቀላፋ። ሰራዊተ መላእክትም ተቀበሉት። ወደ ሰማያዊቷ ኢየሩሳሌምም አስገቡት። በክብርና በምስጋና አረፈ ይላል። ስለዚህ ሶስተኛው ትርጉም ወደ ሰማይ ማረግን ከአይነ ሞት መሰወርን የሚያመለክት ሲሆን፣ ምዕራፍ መሰወሪያ፣ ማረጃ ማለት ነው። በአራተኛ ደረጃ ያለውን ትርጉም ስንመለከት አይረፈ፣ ተጠለለ፣ ተከለለ፣ ተጠጋ ካለው ግዕዝ ቃል የወጣ ሲሆን ምዕራፍ ማለት ማረፊያ፣ ማሳረፊያ፣ መጠለያ፣ መጠጊያ፣ መኖሪያና መቀመጫ ቦታ ማለት ነው። ጌታችን ኢየሱስ ክርስቶስ ወደ ሰማይ በሚያደርግበት ጊዜ ለደቀ መዛሙርቱ እንዲህ ብሏቸው ነበር እስመውስተ ቤት አዊ ብዙ ማይደር ወምዕራፍ ቦቱ በአባቴ ቤት ብዙ መኖሪያ አለና ሲል ምዕራፍ ማደሪያ መኖሪያ ማለት መሆኑን ያስገነዝበናል። በአምስተኛ ደረጃ ስንመለከተው አይረፈ ሰከነ፣ ተሰበሰበ፣ ተረጋጋ፣ አደብ ገዛ ማለት ነው። ምዕራፍ ማለት መረጋጊያ፣ አደብ መግዣ፣ የጽሞና የጸጥታ መኖሪያ ማለት ነው። ነቢዩ ኢሳያስ ከማይኩን ልቤ ሩፈ በላይ ሌክው ልቤ በእናንተ ያረፈ የተረጋጋ ይሆን ዘንድ ብሎ ነቢዩ ከተነገረው ቃል ስንነሳ ምዕራፍ ማለት መረጋጋትን አደብ መግዛትን አለመቅበዝበዝን መስከንን ያመለክታል። ይህ የምስጋና ስልት ጭምትነትን ትዕግስትን ጽሞናና ጸጥታን የሚያለማምድ ገዳማዊ ሕይወትን የሚያስወድድ የምስጋና ስልት በመሆኑ ምዕራፍ ተብሏል። ይህ የምዕራፍ ዜማ ዜማው ስልት የቃለ እግዚአብሔር ይዘት የጽሞናና ጸጥታን በማስተማሩም በላይ ከማስተማሩም በላይ ለጾም ወቅት ለትርህምት ምቹ ዜማ በመሆኑ ብዙ ጊዜ የሚቀርበው በአጽዋማት ወራት መሆኑ አንዱ ማሳያ ነው። በስድስተኛ ደረጃ ስንመለከት ምዕራፍ ማለት የቦታ እርቀትን መለኪያ ሊያመለክት ይችላል። ለምሳሌ ወቢታኒ ያሰ ቅርብ ቲቲ ለኢየሩሳሌም መጣን አሰርቶ አምስቶ ምዕራፍ ቢታንያ አስራ አምስት ምዕራፍ ያህል ለኢየሩሳሌም ቅርብ ነበረ ይችላል።